ሰዎች ነው። በሽታው በኢትዮጵያ ውስጥ ተገኘ የተባለው ጂንካ ውስጥ ነው። ጂንካ ውስጥ ተገኝቷል ቫይረሱ እና የሞተውን ሰውዬ ጸሎት ያደረጉ የገነዙ የሙሉ ወንጌል ነው የመካነ ኢየሱስ ከሁለት አንዱ የፕሮቴስታንት አማኞች የሃይማኖት አባቶች ራሳቸው የነኩትም ሰዎች እዛው ሞተዋል። ደም በአፍና በአፍንጫቸው እየወጣ ሞተዋል። እነሱን ያከሙት ሐኪሞች ደግሞ ሞተዋል። አርባ ምንጭ አካባቢ ነው አንዱ እንደውም ያለው ሞቷል። ከተማ ውስጥ በጣም ያስፈራላሉ። ሞቱ ከዛ በኋላ ተደብቋል ማለት ነው። ሰበር ዜናም በአፋር ክልል በፈነዳው ሳተጎመራ እየተነሳም

እንግዲህ በዛ የተከሰተው እሳተ ገሞራ ፍንዳታ የተለያዩ አለማት ላይ ይህ ጉዳይ አስደንግጧል። እና እንግዲህ በዚህ ጉዳይ የወጡ መረጃዎችን ማስደምጣችሁ ይሆናል። በሌላኛው መረጃዎችን ደግሞ የአፍሪካ ኢምፓክት አዋርድ ላይ ሴፍ ዋንታን በሚገርም ሁኔታ እስከዛሬ እንግዲህ ብዙ ብዙ ልታይ የማትለው ውድ ባለቤቱ መላው ኦርቶዶክሳውያንን ያኮራ ስነስርዓት ታይቶባታል። በዚህ አጋጣሚ ሁላችሁም ሴፉን የምትወዱት መልካም ምኞታችሁን ግለጹለት። ማለት ወዳለው የአፍሪካ ኢምፓክት አዋርድ የመጀመሪያው ተሸላሚ ሆኖ ቀርበዋል። ተሸልሟል። መልካምቷችን ግልጽልት ቪዲዮን ማሳያቸው ይሆናል። በተጨማሪ የማርበርግ ቫይረስ እንግዲህ ሰሞኑን በጣም እጅግ አነጋጋሪ የሆነ በሽታ ነው። ሁላችንም ያሳዘነ፣ ሁላችንም ጠናቀቅበት የሚገባ ጉዳይ ነው እና ከጂንካ ከተማ ደርሶኛል ትክክለኛ መረጃ እጄ ላይ አለ ሲል ዘመድኩን ሚስጥር የሚመስል ነገር አውጥተዋል። አስደምጣቸዋለኝ ግዴታ መስማት አለባችሁ እያስባለሁ በዚህ ጉዳይ ያለውን መረጃ እንዲሁም ዶክተር አብይ ያወጠዋል ዶክተር አብይ ይልማ ያስተላለፈው መልእክት አለ። በቅድሚያ ግን ከሴፉ ፕሮግራሞች ከታዩ ቪዲዮዎች መካከል ድንቅ ድንቅ አስተማሪ ቪዲዮዎች አይተን እንመለስ። የአፍሪካን ኢምፓክት አዋርድ የዘንድሮ ዓመት ተሸላሚ ተወዳጁ ሰይፉ ፋንታሁን በክብር ወደ አዳራሽ እየገባ ነው። እንኳን ደህና መጣህ ለማለት እንወዳለን።

አርብ ከ10 ሰዓት እስከ 12 ሰዓት ቅዳሜ ምሽት ከ3 ሰዓት እስከ ሌሊት 7 ሰዓት በልዩ ሁኔታ ይቀርባል። ከኢትዮ ኤፍኤም መቶ ሰባት ነጥብ ስምንት ጋር በመተባበር ሰይፉ ህትመትና ማስታወቂያ ድርጅት የሚያቀርበው ታዲያስ አዲስ። እኛም ታዲያስ ብለናል። እንግዲህ በክብር ተቀብለናል። ሁላችሁም ብዙ ጊዜ ኔ ፕሮግራም ሰርቼ እንጂ ፕሮግራም ሆኜ አላቅም፣ እና በጣም ነርቨስ ሆኜ ያለው ስላደረጋችሁልኝ ክብር እግዚአብሔር ከፍ ያርጋችሁ። መጀመሪያ ኮሚቴው እናንተ የመጣችሁትን በአጠቃላይ ከየት እንደሚጀምር አላቅም። ምናልባት ትንሽ ነገር ማለት ከቻልኩ ይፈቀደልኛል እዚሁ ላይ ጋሹ ብሸትም መሰልኩ አይደል ካባው የሴፉ ቫንታውን ባለቤት ግን ምንነቷት ነው ይህን ቪዲዮ ኮፒ ሊንክ ሼር እያደረጋችሁ እስከ መጨረሻው እንድታዩ ጠይቃችኋለሁ ይቺ ሴት በጣም አስገርማኛለች በዛ ስፍራ ላይ ስትገኝ የወርቅ የዳይመንድ ሀብል ማድረግ ትችል ነበር ነገር ግን በሰማንያ ቀን ልጅነት ያገኘችበትን ያንን የክርስትና ማዕተሟን አንገቷ ላይ አድርጋ ሳያት በጣም አስገርመችኝ ምክንያቱም ብዙዎች የተለያየ ፕሮግራም ላይ ሲሄዱ የሰርጋቸው ዕለት ከቀሚሴ ጋር አይሄድም ብለው አውልቀው የሚያስቀምጡትን ይህን ማህተም እሷ ግን እዚህ ትልቅ ፕሮግራም ላይ ስትገኝ የአንገት ማህተሟን አድርጋ መጣች። እንደው ከአንድ ስኬታማ ወንድ ጀርባ አንዲት ጠንካራ ሴት አለች የሚለው ላይ አንዲት ጠንካራ ጸሎተኛ ሴት አለች በሚል ቢስተካከል ደስ ይለኛል። እናም በጣም ነው ደስ ያለኝ ምክንያቱም ከዚህ በፊት ብዙ ጊዜ ቪዲዮ ሰርቻ ያውቃሉ በዚህ ጉዳይ ላይ የተለያየ ፕሮግራም ላይ ስትሄዱ የሰርጋችሁ ዕለት ሚዜዎች ከቀሚሳችን ጋር አይሄድም፣ ከአለባበሳችን ጋር አይሄድም ብላችሁ ማህተማችሁን ለምን ታወልቃላችሁ? ብዙ ጊዜ ተናግሬ አውቃለሁ። እና እዚች ሴት ላይ ይህንን ነገር ሳየው በጣም ደስ ስላለኝ ይህን ቪዲዮ ሰራው። እጅግ አድርጌ አመሰግናለሁ። ማህተማችን በአርባና በሰማንያ ቀናችን አንገታችን ካልተቆረጠ በስተቀር አናወልቀውም የምንለው የማህተም ከሁሉም ነገር በላይ ነው። ካለባበስም ካኗኗርም በላይ ነው። ስለዚህ ኖረሽ ስላሳየሽን በጣም አድርገን እናመሰግናለን። ማህተማችን ሁልጊዜም ክብራችን ይሆን። አመሰግናለሁ ጋይስ፣ እንዳያችሁት ነው እንግዲህ በተለይ ኦርቶዶክሳዊ የሆነው በጣም ዝነኛ የሆኑ ሰዎች እውነት እላቸዋለሁኝ ከዚህ ቪዲዮ በጣም እጅግ የሚማሩበት ነገር አለ ብዬ አስባለሁ። እውነት በጣም ነው ደስ ያለኝ በዚህ ፕሮግራም ስነ ስርዓት ማለት ነው። ስለዚህ ኦርቶዶክሳዊነታችን እንደዚህ ነው መታየት ያለበት፣ ልንደብቀው አይገባም ብዬ አስባለሁ። ወደ ቀጣይ መረጃ ልውሰዳችሁ። ሰበር ዜና፣ በአፋር ክልል በፈነዳው እሳተ ገሞራ እየተነሳም ዓለም አቀፍ በራዎች ላይ ችግር ተፈጠረ። መረጃውን በአጭሩ ላቀርብላችሁ። በአፋር ክልል በእርታሌ አካባቢ በትናንትና ሁለት እሳተ ጎሞራ ፈነዳ ሲሆን ፍንዳታውን ተከትሎ ከፍተኛ ጭስ ወደ ሰማይ ተለቋል። ጭሱ ከ10-15 ኪሎ ሜትር ያህል ወደ ሰማይ ላይ ከወጣ በኋላም ወደ ደቡብ ምዕራባዊ የአረብ ባህረ ሰላጤ ክፍል መጓዙን ቀጥሏል። ቮልካኖ ዲስከቨሪ እንደ እንደዘገበው ጭሱ የሶማሊላንድን ድንበር አቋርጦ የየመን እና ኦማን ድረስ ሄዷል። ይህን ተከትሎ የኦማን መንግስት ኤንቫይሮንመንት ባለስልጣን የአየር ብክለት መከታተሉን የሚመረምር ስርዓት መዘርጋቱን አስታውቋል። ባለሥልጣኑ እንዳለው በ68 የብክለት መቆጣጠሪያ ጣቢያዎቹ አማካኝነት ወደ አገሪቱ እየገባ ያለውን ጭስ እየመረመረ የሚገኝ ሲሆን እስካሁን ይህ ምርመራ ለማህበረሰብ ጤና አስጊ ሆኑ ንጥረ ነገሮችን የሚለይ ነው። ይህ በእንዲህ እንዳለ በዚሁ ጭስ የተነሳ ዓለም አቀፍ በረራዎች አቅጣጫ ለመቀየር ተገደዋል። ከእነዚህ መካከል የህንድ አየር መንገዶች ይጠቀሳሉ። ኢንዲጎ የተሰኘው አየር መንገድ እንደገለጸው በዛሬው ዕለት ከህንድ ተነስቶም ወደ አቡዳቢ የሚያደርገውን በረራ በጭሱ አማካኝነት አቅጣጫ ቀይሮ ለመጓዝ ተገዷል። የህንድ ሲቪል አቪዬሽን ባለስልጣን በወጣው መግለጫ ሁሉም ከህንድ የሚነሱ አውሮፕላኖች የጉዞ አቅጣጫቸው መቀየር እንዳለባቸው አሳስበዋል። ባለስልጣኑ እንዳለው ከኢትዮጵያ የተነሳው ጭስ ወደ ህንድ እየተጓዘ ሲሆን፣ ከሰዓታት በኋላም ህንድ ይደርሳል ብሏል። ኦኬ፣ ጋይስ መረጃው እንደሰማችሁት ነው። እንግዲህ ይህ መረጃ መላው ኢትዮጵያውያንና አስደንግጠዋል። እንዲሁም ደግሞ ጎረቤት ሀገራትም እንዲሁም በየመን አካባቢ የተለያዩ ሀገር ላይ እስከ ህንድ፣ ፓኪስታን ድረስ ይጭስ ታይቶ ዓለም እንዳስደነገጠ ነገር ነው። ይህ እሳተ ገሞራ ፍንዳታና ብቻ ብዙ ኢትዮጵያውያን በዚህ ሰዓት የራሳቸውን መላምት እያስቀመጡ ይገኛሉ። የሲኦል ደጆች እየተከፈቱ ነው እያሉም የራሳቸውን መላምት እያስቀመጡ ይገኛሉ። ያም ሆነ ግን የፈጣሪ ስራ የፈጣሪ ድንቅ ስራ ስለሆነ ፈጣሪም ቁጣም ስለሆነ ሁላችንም ልንጸልይ ይገባል ብዬ ነው የማስበው። እንደ አንድ ኦርቶዶክሳዊ ማለት ፈልገው ይህን ነው። አንድ መረጃ ላካፍላችሁና እንመለስ። እንግዲህ በጂንካ አካባቢ የተፈጠረው ወረርሽኝ በጣም ብዙ ኢትዮጵያውያን ስጋት አስገብቷልና በዚህ ጉዳይ ዶክተር አብይ ያወጣው መግለጫ አለ ዘመድኩንም ደርሶኛል ሚስጥራዊ የሆነ መረጃ ነው ብሎ ያወጣው መረጃ አለ እስኪ ሰምተን እንመለስ አይ ሀይ እንዴት ናችሁ ዶክተር አብይ ነኝ እስኪ ይሄ ቪዲዮ ሼር በማድረግ ጀምሩት ኮፒ ሊንክ ሪፖስት እያደረጋችሁ መረጃዎች ነው የምሰጣችሁ ዛሬ በማርበርክ ቫይረስ ዙሪያ ማለት ነው በጣም የተረጋገጡና አሁናዊ የሆኑ መረጃዎችን ነው የምነግራችሁ ኦልሞስት በተረጋገጠ ሁኔታ እስካሁን ድረስ 57 ሰዎች ላይ ምርመራ ተደርጓል ምርመራ የሚደረገው ፒሲአር የሚባል ቴስት ነው። ፖሊመሬዝ ቼይን ሪአክሽን ይባላል። ይሄ በጣም ውድ የሚባል ምርመራ ነው። በጣም ከፍተኛ ላብራቶሪ አቅም ይጠይቃል። እንዲሁ ዝም ብሎ ቴስት የሚደረግ ነገር አይደለም። ጤና ሚኒስቴርና ሕብረተሰብ ጤና ኢንስቲትዩት ናቸው ይህን የሚያደርጉት። በዚህ መሰረት አምሳ ሰባት ሰው ላብራቶሪ ምርመራ ተደርጓል። ባይ ዘ ወይ በጣም ውድ የሆነ ምርመራ ነው። ውድ ውድ ማለት ነው። እስካሁን ባለ መረጃ ሁሉም በነፃ ነው ምርመራዎቹ የሚደረጉት። በመንግስት ሙሉ ወጪ የተሸፈነ ማለት ነው። ይሄ ምርመራ ተደርጎ አስር ሰው ተገኝቶበታል ከሃምሳ ሰባቱ ማለት ነው። ከዛ ውስጥ አምስቱ ያው በዚሁ ጋር በተያያዘ ህይወታቸው አልፏል ማለት ነው። ባለፈው ጤና ሚኒስትር ጅንካ ላይ ስድስት ነበር የተባለው፣ ሶስቱ አልተረጋገጥም። ህይወታቸው አልፏል ግን ከዳይሬክትሊ በዚህ ቫይረስ ምክንያት ነው የሚለው ነገር አልተረጋገጥም። ስለዚህ በተረጋገጠ መልኩ ሶስት ናቸው። ከዛ በኋላ ሁለት ሰዎች ተጨማሪ ህይወታቸውን አጠዋል ማለት ነው። አምስት ቀሪ ሰዎች አሉ። እነሱ በቫይረሱ እንደተያዙ ተረጋግጦ ነገር ግን ሕክምና ላይ ያሉ ናቸው ማለት ነው። እስካሁን ያገገመና መቶ ፐርሰንት ከችግሩ የዳነ ሰው በሪፖርት ደረጃ የለም። እንዳጠቃላይ ግን እንደ ማህበረሰብ እንደ ማህበረሰብ ምን መደረግ አለበት የሚለውን እነግራችኋለሁ። በአጠቃላይ ማንኛውም ያልተለመደ አይነት በሽታ ወይም ደግሞ ድንገተኛ የሆነ ሞት በምታዩበት ጊዜ ለአካባቢያችሁ ባለ ጤና ተቋም ወይም ደግሞ የጤና ባለሙያ ሊሆን ይችላል ወይም የሚመለከተው አካል ካለ ለእነሱ ሪፖርት ማድረግ ብቻ ላይ ብትሰሩ መልካም ነው ብዬ አስባለሁ። ከዛ ውጭ ከጤና ተቋማትና ከጤና ባለሙያዎች እስፔሻሊ ደግሞ በዚህ ጉዳይ ላይ እየሰራ ያለ የህብረተሰብ ጤና ኢንስቲትዩት ላይ የሚያወጣቸውን መረጃዎች ብቻ ብታዳምጡና ደግሞ ብትጠቀሙበት ደስ ይለኛል ብዬ አስባለሁ። ብዙ ጊዜ ጤና ሚኒስቴር የራሱ ፔጅ ላይ በብዛት በየቀኑ ቶሎ ቶሎ አፕዴት ያደርጋል። ያንን ነገር መከታተል በጣም ወሳኝ ነገር ነው ብዬ አስባለሁ ከዛ ውጭ እነዚህ ሰዎች በዚህ ጋር በተያያዙ ሰዎች በሚሞቱበት ጊዜ ወይም ደግሞ እንደዚሁ ቀደም እንደነግርኳችሁ በድንገት ወይም ደግሞ ያልታወቀ ወይም ደግሞ ያልተገመተ ወይም ደግሞ ድንገተኛ የሆኑ ሞቶች በሚያጋጥሙበት ጊዜ አስከሬኖችን ከመንካት እንዲሁም ደግሞ ከመሸከም እንደ አይነት ነገሮች ላይ በጣም ጥንቃቄ ማድረግ በጣም አስፈላጊ ነው። ቀጥተኛ የሆነ ጥንቃቄ ማድረግ በጣም አስፈላጊ ነው ብዬ አስባለሁ። ስለዚህ ኢብን ቃብረም ላይ ራሱ ደህንነቱ የተጠበቀ እንዲሆን የስርዓት አፈጻጸሙን ራሱ ደህንነቱ የጠበቀ ቢሆን ይመከራል የሚል ነገር አለ። ከዛ በተጨማሪ ያልተረጋገጡ የጤና መረጃዎችን ባትቀበሉ ወይም ደግሞ ጆሮ ዳባ ልበስ፣ ብትሉ ምክንያቱም ይሄን ነገር ቴስት አድርጎ ራሱ ነው ለማለት የራሱ የሚወስደው ጊዜ አለ፣ የራሱ የሚወስዱ በጣም ኤክስፔንሲቭ የሆኑ ምርመራዎች አሉ እና ሊባል የሚችለው ምናልባት ያልተረጋገጡ በእንደዚህ አይነት መሰል ነገሮች ታይተዋል ከማለት ውጭ ይሄ ነው ብሎ መናገር ወይም ደግሞ በእንደዚህ ቫይረስ የተያዙ ብዙ ሰዎች አሉ፣ እንደዚህ ሞቱ፣ በዚህ የተያዙ የሚሉትን ነገሮች ብዙ ባትቀበሏቸው እና ራሱን የቻለ ኃላፊነት ያለበት ተቋም አለ ይህንን ነገር በትክክል እየተከታተለና የተቆጣጠረ ያለ ቀላል አይደለም። ባይዘ እዚህ ጋር ለማስረዳት ያክል፣ ሲምፕተሞቹ ደግሞ ምልክቶቹ አብዛኞቹ ኮመን የሆኑ ምልክቶች ናቸው። ትኩሳት ሊሆን ይችላል፣ ሚያልጃሂ ጩንቻመም ድካም፣ ወደላይ ማለት፣ ተቅማጥ ነገር ስፔሲፊክ የሆነ ሲምፕተም ወይም ደግሞ ግን በቃ ሊሆን ይችላል ተብሎ የሚያስጠረጥረው ምልክት ግን ብዙ ጊዜ የተለያዩ ቦታዎች ላይ ሰውነት ላይ ለምሳሌ በቀላሉ መበለዝ እና ፊቱ ለፊቱ ላይ ሰውነት ላይ ሙሉ ሰውነት ላይ ይሄ የመበለዝ ምልክቶች ሰፋፊ የሆኑ መበለዝ ምልክቶች፣ እንዲሁም ነስር፣ አፍንጫ መድማት፣ ድድ መድማት፣ እንደዚህ በተለያዩ ቦታዎች ላይ የመድማት ነገር ካለ ያስጠረጥራል። ነው ይሄም ስስፒሽስ የሆነ ኬዝ ነው ተብሎ ነው የሚጠራው እንጂ ነው ራሱ አይባልም። በህክምና ዲሲፕሊን እንደዚህ አይባልም። ኢቨን አስረጋጭ የሆኑ ሶሪ እርግጠኛ የሆኑ ምልክቶች እንኳን ቢሆኑ ነው ተብሎ አይጠራም። አንለስ በላቦራቶሪ ተመርምሮ ነው እስካልተባለ ድረስ ላይሆንም ስለሚችል ማለት ነው። ስለዚህ እንደዚህ አይነት ውዥንብር የሞላባቸው መረጃዎች ሊኖሩ ስለሚችሉ በአካባቢያችሁ በየ በተለያየ የሶሻል ሚዲያ ፕላትፎርሞች እነሱን ወደ ጎን በመተው ትክክለኛ የሆኑ መረጃዎችን ከጤና ሚኒስቴር ፔጅ ወይም ደግሞ ከህብረተሰብ ጤና ኢንስቲትዩት በተረጋገጠ ሁኔታ ማግኘት ትችላላቸው። እነዚህ ተቋማት ኃላፊነት ያለባቸውና ኃላፊነት የሚወስዱ ተቋማት ስለሆኑ መረጃቸው የተጣራና ቬሪፋይድ የሆነ ነው ማለት ነው። ስለዚህ ከነሱ ጋር ብቻ መረጃን ብትወስዱ በእንደዚህ አይነት ሲትዌሽን በኃላፊነት ወስዶ በጣም በሰፊ እየተንቀሳቀሰ ያለ አካል ስላለ ድንገተኛ ምላሽ ቡድን ሰጪ ማለት ነው እየተንቀሳቀሰ ያለ አካል ስላለ እሱን ብቻ ብትቀበሉ በጣም ደስ ይለኛል። ከዚ ውጭ ምናልባት የታመሙ የቤት እንስሳት ሊሆኑ ይችላሉ ድንገተኛ የሆነ ያልተለመደ አይነት ችግሮች በምታዩባቸው ጊዜ በጣም ራሳችሁን መቆጠብና መጠንቀቅ እንዳለባችሁም በጤና ሚኒስትር ፔጅ ላይ ያገኘሁት መረጃ ያሳያል። ስለዚህ ይህን መረጃ ብቻ በመከተል ራሳችሁን መንከባከብ፣ መቆጠብ እንዲሁም ደግሞ ከዚህ ችግር ማሳለፍ ትችላላችሁ ማለት ነው። አይ ቲንክ ይሄ መረጃ ጥሩ ይመስለኛል። ከሁሉም በላይ ግን ቬሪፋይድ ያልሆኑ ያልተጣሩ መረጃዎችን እንደ ትልቅ ኤቪደንስ ይዛችሁ ራሳችሁን ባታስጨንቁ። ምክንያቱም በጣም በጣም በጣም ይሄ መጥፎ የሆነ ማህበራዊ ዲፕሬሽንን የሚፈጥር ችግር ነው ብዬ አስባለሁ። ወይም ደግሞ ማህበራዊ ችግርን የሚፈጥር መረጃዎች ሊሆኑ ስለሚችሉ ማንኛውንም መረጃ በምትፈልጉበት ጊዜ የተጣራና ኃላፊነት ያለው አካል አለ፣ በዛ ላይ ብቻ ትኩረት ሰጣችሁ ብትከታተሉ አይ ቲንክ እንትኑን ታገኛለት ትክክለኛ መረጃውን ታገኛላችሁ ብዬ አስባለሁ፣ ኃላፊነትም ስላለበት እየመረመር ያለውም ምርመራውንም ደግሞ በትክክል እያረጋገጠ ያለውም ተቋም ስላለ ማለት ነው። ሁላችሁንም በጣም ወዳችኋለሁ። በጣም አመሰግናለሁ። ዶክተር አብይ ነኝ ከኢሊት አንገት በላይ ቀዶ ሕክምና ማዕከል መልካም ምሽት። ያዩቸ ነው ታቸው ታቸው አለን አለን ብለዋል። ስለዚህ በሽታው በኢትዮጵያ ውስጥ ተገኘ የተባለው ጂንካ ውስጥ ነው። ጂንካ ውስጥ ተገኝቷል ቫይረሱ እና የሞተውን ሰውዬ ጸሎት ያደረጉ የገነዙ የሙሉ ወንጌል ነው የመካነ ኢየሱስ ከሁለት አንዱ የፕሮቴስታንት አማኞች የሃይማኖት አባቶች እራሳቸው የነኩትም ሰዎች እዛው ሞተዋል። ደም በአፍና በአፍንጫቸው እየወጣ ሞተዋል። እነሱን ያከሙት ሐኪሞች ደግሞ ሞተዋል። አርባ ምንጭ አካባቢ ነው። አንዱ እንደውም ያለው ሞቷል። ከተማ ውስጥ በጣም ያስፈራላሉ። ሞቱ ከዛ በኋላ ተደብቋል ማለት ነው። በሌላ መልኩ ከዛው ጂንካ ቤተሰብ ጥየቃ ሄዶ የነበረ ወታደር ወደ ደቡብ የመከላከያ ካምፕ ውስጥ ገብቶ በቫይረሱ ተይዞ ከዛ በኋላ እሱም መደዚ አይነት ሁኔታ ሞቷል። እዛ ወንድማችን ደማ ምናምን ብለው ሲያ እንትን ሲሉት የነበሩትን በሙሉ እንደ ተያዙና በብዛት እንደሞቱ ተወርቷል። ይሄ እንዳይወጣ ተብሏል ማለት ነው። ከዛ የሚገርመው ደግሞ ለሪፈር ተብሎ ገንዘብ ያላቸው ሊሆኑ ይችላሉ ከጂንካ ወደ አዋሳ ወደ አዋሳ ይህንኑ በቫይረስ የተበከለ ሰው ይዘው ሄደዋል ይዘው ሄደዋል። እናም እንግዲህ እዛም አካባቢ የዚህ የቫይረስ በዚህ ቫይረስ የተጠቁ ሰዎች በቫይረሱ የተጠቁ ሰዎች አዋሳም እንዳሉ ተነግሯል ማለት ነው። ሌላው ቫይረሱ ከእዛም ተነስቶ ወደ ሌሎች ቦታዎችም እንደተዛመተና በተለይ ደግሞ እንዴት እንዴት እንደተሻገረና እንዴት እንደገባ ባይታወቅም፣ ጋዜጠኛ ኤልያስ መሰረት ይሄ የማርበርግ ቫይረስ ግልጽነት የሌለው ነገር እየተካሄደ ነው ብሏል። ምክንያቱም በጂንካ የነበረውን የቫይረሱን መገኘት ለዓለም አቀፍ ሚዲያና ለድርጅቶ ተቋሞች የነገረው ሐኪም ከስራው ተባሯል፣ ታግዷል። እና ምን እንደሚያደርጉት እንግዲህ የሚታወቅ ነገር የለም። እና ኤልያስ መሰረት ሰሞኑን እየተዛመተ ባለው የማርበርግ ቫይረስ ዙሪያ ግልጽነት የሌለው አካባቢ በርካታ ሰው ህይወት አዘገበ። ከስድስት ቀናት በኋላ ጤና ሚኒስቴር ማረጋገጫ ሰጥቷል። አሁንም እንደ አሩሲ ባሉ አካባቢዎች ሰዎች ህይወታቸው እያለፈ መሆኑን የጤና ባለሙያዎች እየተናገሩ ነው። መረጃው በፍጥነት ለህዝብ ይፋ አድርጎ ሰው እንዲጠነቀቅ ማድረግ አይሻልምን? በሽታው ገባባቸው ተብሎ አካባቢዎች ልየት እስከሚደረግ ማንም ሰው እንዳይገባ እና እንዳይወጣ መደረጉ መልካም ቢሆንም፣ ይህ ክስተት ገጽታ እንዳያበላሽ በሚል መደበቁ በሰው ህይወት መቆመር ነው። እነዚህ ከታች ስማቸው የተቀመጡ ሰዎች በአርሲ ዞን አስኮ ወረዳ ውሉቆ ቀበሌዎስ ብቻ ህይወታቸውን እንዳጡ መሰረት ሚዲያ አረጋግጧል ብሏል። እንግዲህ በጂንካ ፕሮቴስታንቶቹ ሞተዋል፣ አንዱ ዶክተሩ፣ አንደኛው የአርባ ምንጭ ልጅ ኦርቶዶክስ ነው ተብሏል። ቫይረሱ ሃይማኖት አይመርጡም። እዚጋ ግን እንያቸው፣ ስማቸውን እንጠራለን። ኤልያስ መሰረት የጻፈው ከፍ አድርገው አሜ ሙሳ እንግዲህ አሩሲ ማለት እንደዚህ ኦርቶዶክሳውያኖቹ የጸዱበት ኦርቶዶክሳውያኖቹ የተገደሉበት፣ ኦርቶዶክሳውያኖቹ መንግስት አላቃችሁም ያላቸው፣ መከላከያ አልደርስላችሁም፣ ፖሊስ አላቃችሁም ጨፍጭፏቸው ተብሎ ፈቃድ የተሰጠበት በምድር ሰዎች የፈረዱባቸው ቦታ ነው። ቫይረሱ እንግዲህ በእግዚአብሔር እጅ ያለ ነው። እሱ ደግሞ እዚሁ አሩሲ ሲኖ አስኮ ወረዳ ሁልቆ ቀበሌ ውስጥ ገብቶ አሜ ሙሳ የሚባል ሰው፣ ሳኒ አህመድ የሚባል ሰው፣ ኢብራሂም ሐሚዶ የሚባል ሰው፣ አብዱራህማን በያን የሚባል ሰው፣ ሙሐመድ አብዲ አብደላ የሚባል ሰው፣ ሙላታ ኢብሮ የሚባል ሰው፣ ሁሴና ሙሜ የሚባል ሰው፣ ህፃን ሙማይና ሳን አህመድ የሚባል ሰው፣ ህፃን ማሪፍ ሙሐመጥ የሚባል ሰው፣ በጥሪያ ከማል ሙሜ እና አሽሬፋ አደም የሚባሉ ሰዎችን ወደ አስራ አንድ ሰዎች በሽታው ልክ ጂንካ ላይ እንደገደለው እዚህም ገሏቸዋል፣ ሞተዋል። አሁንም ሌላው ተደብቋል። ያው ሞቱ እንዳለ ነው ማለት ነው። ወደ አዲስ አበባ ገብቷል ጳውሎስ ሆስፒታል። ከጳውሎስ ሆስፒታል እና ከፓስተር የጤና ኢንስቲትዩት የደረሰ መረጃ እንደሚያሳየው ከሆነ እኔ እንኳን አራት ሰዎች ተመርምረዋል። ሁለቱ አንድ ቀን ሞተዋል፣ ሁለቱ አንድ ቀን ሞተዋል። አራት ሰው ሞቷል። ሰሞኑንም ተይዘዋል፣ እየሞቱ ነው። ሐኪሞቹም ያለምንም መከላከያ ቀን የሚሰሩት ሰዎች ማታ እየገባችሁ ስሩ እየተባሉ ነው። ከባድ ከባድ ጭንቀት ውስጥ ገብቷል። በሽታው ተዛምቷል። ቫይረሱ ተዛምቷል በከባድ ሁኔታ። ነገር ግን ያንን ለመከላከል ተብሎ የሚደረግ ነገር የለም። ይሄ ለምንድን ነው የሚል ጥያቄ ጠይቃለሁ፣ እንደ አንድ ዜጋ ማለት ነው። ወይ ለምህላ ቢሆን፣ ወይ ለዱዓ ቢሆን ሰዎች ወደ ፈጣሪያቸውን የሄዱት ፈጣሪ እንዳደረገ ያደርጋቸው ይባላል። እግዚአብሔርም ደግሞ ይሰማል ይባላል። ሱባኤ አይደለም ምን አደለ ህዝብን አጃምሎ ኮንሰርት ማዘጋጀት ህዝብን አጃምሎ የታላቁ ሩጫ ብሎ ማዘጋጀት ምን ታሳቢ ተደርጎ ነው? ዓለም ደንግጦ ሀገራት ደንግጠው በሽታው ከባድና አደገኛ መድኃኒት የሌለው ነው እየተባለ ከኮረናም ከምንም የከፋ ነው እየተባለ የኦሮሞማው መንግስት ምን እንዳሰበ እግዚአብሔር ይወቅለት ፈጣሪ ይወቅለት። በጣም በጣም በጣም ከባድ ነገር ነው። በቀደምለት ማስተዋል የሚባል ሰው ማስተዋል የሚባል አዝማሪ በሚሊኒየም አዳራሽ ኮንሰርት አዘጋጅተዋል፣ ቅዳሜ ዕለት ማለት እና የአሩሲው ሞት የህዝብ መፈናቀል፣ የጎንደር የጎጃም እልቂት ደንታ የሌለው ባለ ጊዜና አእምሮውን የተነሳ እግዚአብሔር ማስተዋሉን የወሰደበት ይሄ ጎረምሳ ህዝብ ይሄ ጥጋበኛ ህዝብ ይሄ የሰዶምና ገሞራ ዘመን ልቦና የተሰጠው ህዝብ የሚያደርገውን ማየት ይችላላችሁ። ኮንሰርቱን በዚህ መጠን ነው ሰው ተፋፍጎ ቢራውን እየጠጣ ድራፍቱን እየጠጣ በሚሊኒየም አዳራሽ ተመልከቱት። ህዝቡን እስቲ ድምፅ ስጠው።